ሳር የለም እዚህ ቤት ምግብ ነው ያለው፣ እንጀራ ነው ያለው። ም ሶሪ ቅጠል የለም እዚህ ቤት፣ በእውነት ቅጠል የለም። በነገራችን ላይ በጎችዬ፣ ቅጠል የለም እዚህ ቤት። እንጀራ ነው ያለው፣ ምግብ ነው ያለው። ፊሽካ ፍሩሽካ የለም። ም ሶሪ። እና እሷን አይቼ ትናንት ወዲያ ምን ብያችሁ ነበረ? ምን ብያችሁ ነበረ? ካሳወሳችሁ ጋይስ፣ ወሬ አለኝ የምነግራችሁ። በጣም ነግራችሁ ወሬ አለኝ ብያችሁ ነበራ ሳላወራላችሁ አምስት መቶ ላይክ ሙሉ ምናምን ግብ ግብ ፈጥሬ ሳትሉ ሞልታችሁ መሸ። ሳልነግራችሁ ወጣው። እኔ ሰርጀሪ ጭንቅላት ውስጥ እግዚአብሔር ምስክሬ ነው። ሲጀመር ስለምትሏት ወይም እኔ እንደዚህ አሉኝ፣ እኔ ላይ ቀኑብኝ፣ ተነሱብኝ ምናምን ስለምትለዋ ሰው እውነት ለመናገር ሰርጀሪ ተሰርታ እንደነበረ ወይም ሰርጀሪ ተሰርታ እንዳለ ሳትመጣ እኔ እነግርሻቸዋለሁ። እስኪ አሁን ሊያስተትሽን በሉ። እኔ ተቺ ነኝ አይደለም። እሷን ቤስት ፍሬንዴን ቲክቶክ ኢንስታግራም ላይ ታውቃታለች ተሰርታ መያ ሚሄዳ ተሰርታ ታችሻት አለሁ ተሰርተሻል ብዬ ፊትለፊት ነው ያው የምታውቁት፣ ታውቃላችሁ። ፊትለፊት ነው አይጂ ላይቭ ላይ ገብቼ ይህ ሰርጀሪ በውስጥ አውርሮ ሰርጀሪ ምናምን እንደሆነ ሰርጀሪ ተሰርተሻል ብዬ ፊትለፊት ተናገርኳት። ይሄ ላይክ ሰው ሲኖረው ሰርጀሪ ቢሰራ ችግር የለውም። እኔ በማንም ሰው አያገባኝም። ማንም ሰው ስፔሻሊ፣ በሴት ልጅ የምጠላው ነገር ሴት ልጅ በልጣ ስትገኝ ደስ ይለኛል። ቆንጆና ስትገኝ ደስ ይለኛል። ምናምን ምናምን ግን ላይክ ጻዲቅ ጻዲቅ መልካም መልካም ጥሩ ጥሩ የሚጫወት ሴት አረካት የሚያሳይ ሰው አልወድም። እታገሳችኋለሁ፣ በጣም ነው የምታገሳችሁ። እኔ ዘላፊም አይደለሁም። ከኔ የበለጥ ከአንቺ የበለጠ ምላስ አለን ምናምን ምላስም እኮ የምላስ አይነት አለ የዋለጌ ምላስ እና የጨዋ ልጅ ምላስ አለ። እኔ ስራዬን ነው የምሰራው። ዩቱብ ላይ ስራ ስሰራ ደግሞ በማስረጃ ነው የምናገረው። የዛኔ መጀመሪያ ሰዓት ላይ ወጥቼ ሰርጀሪ ተሰራሽ አሉ ብዬ ስናገር ሳይበሰሙት ነገር ስለነበረ ነው። ሰርጀሪ ተሰራሽ አልኩት። ማንም ሳይልሽ እኔ ነኝ ሰርጀሪ ተሰራሽ አሉ ብለው ሲያሙሽ ሰማው። መልስ አሁን ልስጣችሁ። ስለ ሰርጀሪ ሌላ ቤት ሲወራ ሰምታችኋል? ስለሷ አይዛኔ እዚህ ጋር ኮመንት አድርጉ ሁላችሁም። በዛ ሰዓት ስለ ሰርጀሪ ስለ እሷ ሌላ ቤት ሲወራ ሪከርድ የተደረገ ቪዲዮስ ሰምታችኋል? አምጡልኝ። ይህን መልሱልኝ። እኔ ነኝ ያወራሁት። እኔ ነኝ ሰርጀሪ ምናምን ብዬ ያወራሁት። እኔ ነኝ ሰማሁ ብዬ ያወራሁት። እኔ ነኝ። ምክንያቱም እዛ ያለ ሰው ከሆነ ወነ ወነ ወሮ አመለጠና እኔ ጋር መጣ ብዬ ተጫወትኩኝ። ከዛም በኋላ የሆነ ነገር ተነገረኝ እና ላሻኩኝ። ምክንያቱም እኔ ተች ይህን ብያቸዋለሁ። መተችቶ ባንደብኝ ነው መተቸው ከሰማሁና ደግሞ በዚህም አላቸው ምናምን። ሰው በፍቅር ስትመጡ በፍቅር ትመልሳላችሁ እኔ ነኝ አምባገነን። እኔ ተሳዳቢ ነኝ። እኔ ስድብ እችላለሁ። እኔ እኮ ሰዎች ያዩኛል። እኔ ፎሎወር እንደዚህ፣ እኔ እንደዚህ፣ አንቺ ኖ ኖ ኖ፣ እንደዚህ የሚባል ነገር የለም። ሶሻል ሚዲያ እኛ ሶሻል ሚዲያ እኮ እየተሰደብን ያደግን ልጆች ነ እና አያስደነግጠኝም። እኔ ማን ሞቶ አጋሰስ አይደለም ሆዳም አይደለም ሌላም አይደለም። ሆድሽ ምንድነው ሌላ የዞሆን ሆድ ብትይኝ ወይ ብትሉኝ፣ አይ ዶንት ኬ ምክንያቱም እኔ ሜክ እያደረግኩ ነው፣ ስራዬን እየሰራሁ ነው መሆነው በነፃ ላውራ፣ ሀቅ ነው የምነግራቸው። ላይፌን እየኖርኩ ነው እውነት፣ እኔ ላይፌን እየኖርኩ ነው። ስድር ገለመሬ ብታወሩ ምናምን ላይፍን፣ እኔ የትኛውም ሰው የምትኖሩ የምትመኘው ላይፍ በሀገሬ እየኖርኩ ነው። ጓደኛሽን ትክጃለሽ ሚበር፣ እኔ ጓደኞችን ምክድ አሳልፍ የሚሰጥም ሰው አደለም ደግሞ እንደዚህም ደረጃ አይደለም። ግን እኔ ስለ ሰርጀሪ ላይፍ ላይ የተናገርኩት ኮመንት ተሰጥታ፣ ኮመንቱን አነበብኩኝ። በቃ ኔ ግቢና ማብራሪያ ስጪ አልኳት። ገብታ ማብራሪያ ሰጠች። አይታችኋል ሪከርዱን። አሁን ወሬ ከመውራታችሁ እንደበግንበ ከማለታችሁ በፊት አይታችኋል። በቤቴ ገብታስ እንዴት ስትጮው እንደነበር እንዴት ልታስረዳኝ ስትሞክር እንደነበር እንዴት ሲያረጋት እንደነበረ፣ ፍራቻ አይደለም በነገራችን ላይ። አንዳንዴ ላሽ ብላችሁ የምታልፉት ነገር ፍራቻ አይደለም። ጌታ ፍራቻ አይደለም። አንዳንዴ የምታስተውሉት ነገር አለ። ገብታችኋል? ስሜታዊ መሆን እኮ ሲኖርባችሁ ስሜታዊ ትሆናላችሁ። እኔ ስሜታዊ ያለሁኩም አይደለም እኮ ብዬ ለማስረዳት ነው የሞከርኩት። ጊዜ እንኳን አልተሰጠኝም። በቤቴ ማለት ነው። ኦኬ፣ ተሳዳቢ ነች ስትለኝ፣ ነው እኔ ተሳዳቢ አይደለሁም። እኔ ተሳዳቢ አይደለሁም። መተቸት ግን ችላለሁ። ሰው ማናደር ችላለሁ። ቤት መለስኩኝ፣ ተነጋገርን፣ ፋይል ዘጋን፣ ጨረስን፣ ወጣው እግዚአብሔር በሚያውቀው። አይታችኋል፣ እናንተም ማለት ነው። አይታችኋል። ግባኝን ምንም አይሰማኝ፣ ግን መጀመሪያ ደረጃ ቤተሰብ ላይ የደረሰችው እሷ እንጂ እኔ አይደለሁም። ልጆቿንም ልጇንም ደግሞ ነክቼ አላቅም። ልጇንም ደግሞ ነክቼ አላቅም። ቱርክ ላይ ስንቱን ቱርክ ላይ የስንቱን የስንቱን ህይወት ነው ያበላሸሹ? ቱርክ ላይ ገንዘባቸውን እየወሰድሽ እንደዚህ እንደዚህ ያደርግላቸዋለሁ እያሽ ስንት ሰው ነው ያበላሸሹ? ቱርክ ውስጥ ግፍ መጥፎ ነው። ዋጋሽን ታገኛለሽ። ለሆድሽ ለሆድሽ ብለሽ ያ ወጠምሻ ባልሽ ቤት ውስጥ በጫት የደነዘዘ ቤት ውስጥ የደነዘዘ ሰውዬ ተነስና ውጣ ስራ እንደማለት ዩቲዩብ ላይ ቁጭ ብለሽ ተዘዝፈች የስንቱን ህይወት አበላሽተሻል። ሰው እኮ ሳትሳደቢ እኮ መጫወት ትችላለች። እኔ አሁን እሷ ስለነካችኝ እንጂ እግዚአብሔር ምስክሬ ነው፣ ዝም ብዬ ገብቼ ተጫውቼ ስቄ መውጣት እችላለሁ። ባሏ እኮ ዋናው ስራውን እንኳን አይሰራም፣ በሶስት ደንዝዞ ቤት ውስጥ ተቀምጧል። ደግሞ ስለ እንትና ልታወራ ትፈልጋለች። አዎ ደግሞ ሴትም አሉ እንትን ትላለች አሉ። እንደ ልጅ ፋዘሬን ልታበላሽብኝ! እግዚኦ ማር እነ ክርስቶስ አባቴን ልታበላሽብኝ! ገና መቼ ሄድኩባት? አባቴ ልታበላሽብኝ። በስመ አብ ወልደ መንፈስ ቅዱስ። በጻድቋ ልታሳይብኝ። ለአባቴ እንደ ለምዳለቻ ልጫ በቃ በየመንገዱ ያየችውን ሁሉ እንካንካን። እኔም ደግሞ ባለጌ መጥፎ ሰው ነኝ። ጀግና ነው አባቴን አልኩ። በቃ በየሜዳው ልትንትን ልትል። መጀመሪያ ራስሽ ላይ ስሪ፣ አይምሮሽ ላይ ጭንቅላትሽ ላይ ስሪ፣ ጭንቅላትሽ ላይ ስሪ። ምን አይነት ሰው ነኝ? ምንድነኝ? እኔ ምን እያደረግኩ ነው የምለሽ ለራስሽ። መጀመሪያ ደግሞ ቱቱ የምትባለው ቆይ እሷ ቱቱ መኪና አጽጅ ስትባይ እ ሞ አለቅላቄ ዋላ ስ መኪና አጽጅ ስትልሽ መኪና ውስጥ ሶስት ቀን አቅፈሽ አደርሽ ሴትዮ። ታውቂኛለሽ እንተዋወቃለን። መኪና መኪና አጽጅ ስትላት ሶስት ቀን ብርቅ ሆኖባት መኪናውን አንገቱን እንቅፍ አድርጋ አንገቱን መኪናውን እቅፍ አድርጋ እግዚአብሔር ነው ብላችሁ ሶስት ቀን የምታድር ሴትዮ አታስቀኝ፣ አምላኬ። ጫማና ልብስ ሲገዛልሽ ለበዓል ለብሰሹ የምታድሪ ሴትዮ፣ ኧረ ተይኝ በመድኃኒዓለም ተይኝ። ከኋላ ከስር ሆና ደግሞ ማለት እኔም አውቀው ጓደኛ ካለኝ ቤት ውስጥ እኔና ጓደኛዬ አብረን አንድ ላይ ላይቭ ላይ ገብተን ቢያንስ እንኳን እየተጠቀመችብሽ ነው። ከስር ከስር ልጅ ታቅፍ ያለሽ ምን አይነት ጓደኝነት ነው? ጓደኝነት እኮ እንደዚህ አይደለም እኮ የሚከፈለው ጓደኝነት በጥቅም የተመሰረተ ሳይሆን፣ አንቺም እሷን እየጠቀምሻ ከሆነ እሷም አንቺም መጥቀም ነው ያለባት። ለጓደኞችሽ ማቱ ደግሞ እኔ ለጓደኞች ላይ እኔ እኮ ሶሻል ሚዲያ ላይ ያወኳቸው በአካል አላቃቸው አያቁኝ። አብሬ ያል ብለው አልጠጣው በአካል ማማቃቸውን ለነ እንኳን ለሶሻል ሚዲያ ላይ አወቅኩ በአካል እንዴት እንደሞ እንደሞ ይነግሩሻል ቡቱቱ በሉባት እንዲህ ልጇን እያሳቀፈቻት ቤት እያስጠረገቻት ከኋላ አሸርጋጅ ሆና ደሞ እኔ ልትናገር ትፈልጋለች። እኔ እኮ ቤታ የሴት ቆፍጣና ጀግና አየሽኝ አይደለ? ወዲያው በደቂቃ ውስጥ ቲቪ ከፍቼ ቁጭ ብዬ ነው የማወራው። አንች ግን እሷ ከስር ከስር ሆነች ታሸረግጃለሽ። ኮኮሳ ዘዋሪ፣ ኮኮሳ ዘዋሪ ለራስ ቅቤ የመጣውን ቂቤ ለወጥ አድርገሽ የምትሰሪ ሴትዮ። ምን አምላክ የሚዛር እንዳትስቅ የሚጣ ቆጣ ብለሽ ተናገሪ። ሳቄ እየመጣ እኮ ተደገበ። ለራስ ቅን ለራስ አቀን እቺ አጋሰሳ ነው። ፊንገር ሾ ፊንገር ሾ አለች አይደለ። ራሴን የማረስብ በፍሪጅ ውስጥ ቂቤ አስገቢ ስትላት ድግስ አርጋ ወጣም ተሰራ ሴትዮ በጭንቅላት ቂቤ። ደግሞ እኔን ልትናገር ትፈልጋለኝ። አውራጣት የምታክር ሴትዮ ምን ይሳበ መ ዲቦ እኔ እግዚአብሔርን እንደ አምላክ እኔ ግን ነገ ነገ ሁል ጊዜ ይለወጣል። አሁን እነሱም እኮ ድሮ በመጡ ሰዓት እንደዛ ነው፣ ጊዜ የተለዋወጠ እንትን ይላል። ግን ለእኔ ያላችሁን ፍቅር ሳስበው ከባድ ነው። ይሄ ነገር ስለው ደሞ የሚያማቸው እዚህ አሁን ብልም ድምጼን እኮ አይሰሙትም፣ ግን አንድ ሺህ ሦስት መቶ ሰዎች ቁጭ ብለው አሁን ጋይ ሰኔ ዩቲዩብ ላይ አይደለሁ እንዴ? እየሰደበችሽ ነው። እኔና እሷ እንላቀቅም ነው ምላችሁ። አርቲስቶች እረፍት እስክታገኙ ድረስ እንዴ? አርቲስቶች ወታችሁ ቤታዬ፣ ክበሪልን፣ ቤታዬ ክበሪልን፣ እኛ አርቲስቶች ተርፈናል ብላችሁ ግጥም ካልገጠማችሁ በስተቀር ጅን ሴትዮ አልተዋት። አሁን እርፍ ነው ያለችው። ማንንም አርቲስት አትናገርም። እኔ እና እሷ እየተቀጣቀጥን አፏን ይዝላቸዋለሁ። አርቲስቶች ሽንቅጥ እያላችሁ ፏ እያላችሁ እንደፈለጋችሁ እየተንሸራሸራችሁ መኪናችሁን እየነዳችሁ ስትፈልጉ ከኋላ አምስት አጋድማችሁ እንደፈለጋችሁ የልባችሁን አድርጉ። እኔ ቤታ አፏን ገንዤ ይዤላታለሁ፣ ገንዤ ይዤላታለሁ። ጠዋትና ማታ ስለ እኔ እንድታወራ ነው ማደርጋት። ይቅርታ እነዛን ህጻናት ይቅርታ እስክትጠይቅ ድረስ እነዋን ትያን እንትና ንቺ ራሱ ዘጠኝ ሺህ ብር ሰረቀች ምናምን ያለቻት ራሱ አላስቀምጣ አላስቆም ብላት፣ አላስቀምጣ አላስቆም ብላት። ስልኬ ሊዘጋ ነው መሰለኝ። ጋይስ ላይክ አድርጉልኝ፣ ላይክ አድርጉልኝ፣ ማሮቼ ላይክ አድርጉልኝ።